ኤርትራዊው ሰለሞን አራያን በተመለከተ ነው። ቀደም ሲል የሰማችሁት ዜና መልካም ዜና ነው። ይህ ዜና የሚለው በሰውነቱ ውስጥ አልኮል መጠጥም ሆነ አደንዛዥ እጽ አልተገኘም የሚል ነው። ይህ ደግሞ በሪፐብሊካን ደጋፊዎች በሚታዩ ከፍተኛ ተመልካች ባላቸው ቻናሎች ላይ ቁጣ ፈጥረዋል። ደስተኞች አይደሉም። የእነሱን ደግሞ በተወሰነ መልኩ እመለከታለሁ። ባለፈው ባቀረብኩላችሁ መረጃ ላይ ይህንን ሳላካትተው ቀርቻለሁ። የእሱን ጉዳይ እንደዚህ የተከታተልኩ ስዘግብ የማይደሰቱ ክፍሎችም እንዳሉ አውቃለሁ። ለምን ትክክለኛ ለዚህ ልጅ ማድረግ ያለባቸውን ነገር ስላላደረጉ ያንን ድክመታቸውን ለመሸፈን እኔ ጋር እየደወሉ በአናውን ነምበር እየደወሉ እኔን ለማስፈራራት የሚሞክሩ ሰዎች አሉ። ጠበቃውንም በተመለከተ እነዚህ ሰዎች የሰጡኝ መረጃ ትክክል እንዳልሆንም እሱንም በመረጃ አቀርብላችኋለሁ። በዝርዝር እመለስበታለሁ። ከሳውኒልማነኝ በ5126774634 ላይ ስልክ ደውሉ፣ መልክታችሁን አስቀምጡ። ዩቱብ ላይ አስተያየት የምትሰጡ ሰዎች ትችትም ሆነ ምስጋናችሁ የሚሆነ ሌሎች አስተያየቶቻችሁን በጥሩ ቋንቋ እንድታስቀምጡ በትህትና ጠይቃለው። ከማስታወቂያው በኋላ ተመልሼ እመጣለው። አብራችሁ ነ የ78 ሺ ብርቅናሻችን ሳያበቃ ለስምንት ደንበኞች ብቻ እድል እንሰጥ ነው። አሁኑኑ ስክሪል ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ። ዴም ሲ ሪል ስቴት። ተመልካቾቻችን ከማስታወቂያ በኋላ ተመልሻለው። ካሳሁን ልማነኝ ሰለሞን በጣም ጥሩ ዜና ተሰምቷል። ይህንን ዜና የኦስቲን ዜና ማሰራጫዎች ቴሌቪዥን ጣቢያዎች የዘገቡት መረጃውን ቀጥታ ከጠበቃው አግኝተው ነው። መረጃውን በዝርዝር እናየዋለን። የሰለሞን አልኮል መጠጥ አለመገኘቱ ብቻ ሳይሆን ኢንቶክሲኬሽን ማንስላውደር የሚለው ይሄ መጠጥ በአልኮል ሰውነቱ ተገፋፍቶ ሶብራይቲ ሳይኖረው ይሄንን በሌላ እጽ ወይም አልኮል ግፊት ወይም እዛ ተጽዕኖ ውስጥ ወድቆ ይህንን መኪና አሽከርክሯል በሚል ነው ክሱ። ሰባት ቻርጆ ክሱን ካያችሁት ኢንቶክሲኬሽን ማን ስላወረ ነው የሚለው። መጠጥ ካልጠጣ አደንዛዥ እፅ ካልተጠቀመ፣ አደንዛዥ እፅ እንግዲህ ብዙ ነገር አለው። አደንዛዥ ስንል ይሄ ኮኮይን ምናምን ላይሆን ይችላል። አንዳንድ ሰው ነቅቶ ለመሄድ ሲል የተለያዩ ነገሮችን ሊጠቀም ይችላል። ያ ነገር ሰውነቱ ሲመረመር ብለዱ ላይ ራሱ ሪፍሌክት ሊያደርግ ይችላል፣ ሊታይ ይችላል። ይሄ የሚያነቃቃ ነገር ተጠቅሞ ከሆነ አደ ነው የጫትም ይሁን የምንም ግን ይሄ የለውም። ይሄ ከሌለው ይሄ ሁሉ ክስ ውድቅ መሆን አለበት ነው የሚለው ጠበቃው። እሱ ብቻ አይደለም፣ ዛሬውኑ ምሽቱን መለቀቅ አለበት ደንበኛዬ ነው የሚለው ጠበቃው። ይሄ እንግዲህ ማታ ላይ ነው ይለቀቃል አይለቀቅም፣ በፍርድ ቤት በኩል ምን ምላሽ ይሰጣል፣ ጠበቃው መከራከሪያው ይዞ እንዴት ሞግቶ ሰለሞንን ያስወጠዋል እምናየው ይሆናል። ግን አንድ አስደሳች ዜና ነው ይሄ።

እንግዲህ ጠበቃው ብሪስቶል ማየርስ ናቸው። ብሪስቶል ማየርስ ተስፋ አደርጋለሁ ይህንን ሪፖርት በተሳሳተ መልኩ የገለጹት ወይም ያስቀመጡት ሰዎች ምርመራ ይደረግባቸዋል ብዬ አስባለሁ ነው የሚሉት። የእኔም የመጀመሪያ ሪፖርቶችን ብትመለከቱ በምን ታውቀው ነው ይሄ ሁሉ ድምዳሜ? መጠጥ ጠጣ፣ አደንዛዥ ተጠቀመ። ሰለሞንን አናግሬው እስር ቤት ውስጥ ካስታወሳችሁ፣ አራቴ ነው ደሜን የወሰዱት። ለምንድን ነው የምትወስዱት? አራቴ አንድ የወስዳችሁ አይደለም ወይ ብዬ ጠይቄያለሁ። አራቴ ነው የወሰዱት አለ። አልኮል መጀመሪያ ወደ እስር ቤት ከወሰዱት በኋላ ከመውሰዳቸው በፊት ብረዝላይዘር ትንፋሽ እንዲተነፍስ አድርገውት በማሽን ሁሉ ሞክረዋል። አልኮል አልተገኘም። በደም ውጤት ነው እንግዲህ ይሄ ዲፕሬሳንት የሚባል እንግዲህ። ዲፕሬሳንት ብዙ ነገር ነው ሰውነት ላይ ተጽዕኖ የሚያደርጉ ማሪዋናንም ጨምሮ ሌሎችም እጾች ከተጠቀመ ነው የጫትም እንደዚህ ሪፍሌክት አያደርግ አላቅም በዛ ተጽዕኖ ውስጥ ሆኖ ነው ነው የፖሊስ ሪፖርት የነበረው። ጠበቃው ግን ይህ አይደለም እያሉ ነው። ደንበኛ መፈታት አለበት ብለዋል። እዚህ ጋር የሰለሞኑን ጉዳይ እየተከታተልን ነው፣ ገንዘብ እየሰበሰብን ነው። ጠበቃ ሁሉ ባለቤቱ ነግረዋታል። ጠበቃ ቆሞለታል። ጠበቃው ሂዶ አናግሮታል ተብሏል። ሰርፕራይዝዚንግሊ በጣም ነው የደነገጥኩት፣ ይህ ዜና ስመለከት ብሪስቶል ማየርስ መጀመሪያ የሰራሁትን ዘገባዎች ሂዳችሁ ተመልከቱ። ብሪስቶል ማየርስ እስቴቱ ያቆመለት ጠበቃ ነው። ጠበቃ እና ግሮታል እሷን የወሰድኳት ጊዜ ጠበቃ ሄዶ ነበረ ተብሏል። ሰለሞንን ለመርዳት ኮሚቴ ያቋቁመናል ያሉ ሰዎች ናቸው ይህን ያሉኝ ዳላስ የሚገኙ ከዛም በኋላ እሷን ዳላስ እጄ ማናገሬ እና የመጨረሻ ዘገባ የሰራውበትን እሱ ላይ እሱን ከመዘገቤ በፊት አነጋግሬ ጠበቃው ሂዶ አናግሮታል የሚል መረጃ ነበር የደረሰኝ። ጠበቃ አላቆሙለትም። ጠበቃው ይሄ ነው። ብሪስቶል ማየርስ ሄዳችሁ ቼክ አድርጉ። የመጀመሪያ ቀን እስር ቤት እጅ ያልገባው ቀን ሰለሞን ጠበቃ እንደቆመለት ስቴቱ ያቆመለት ጠበቃ ማን ነው ብዬ ጠይቄ፣ እስር ቤት ውስጥ ያሉ ከለርኮች ወይም ፀሐፊዎች ወይም ፍሮንት ዴስኮች እነሱ ናቸው ከኮምፒውተር ላይ አይተው ብሪስቶል ማየርስ እንደሚባል ጽፋ ሁሉ ነው የሰጠች። እስከዛሬ ሌላ ጠበቃ አልቆመለትም የሚለውን እዚሁ ጋር ሊነግራችሁ ይፈልጋሉ። ምንድን ነው ሚዲያው? አኩሬት ክሬዲብል፣ ታማኝ፣ ትክክለኛ መረጃ የሚዲያ ስራ ነው። ይሄ ዩቲዩበር አይደለም። ዜናው ወንድማችንን የሚመለከት ስለሆነ ነው ሽፋን የምሰጠው። ማንንም ስለማቀ አይደለም፣ እሱንም ስለማቀው አይደለም። ዜናው እኔ ከተማ ውስጥ፣ ኦስቲን ውስጥ የተፈጸመ ድርጊት ነው። ሌሎች ሚዲያዎች ይህንን ልጅ እንዴት እየሳሉት እንደነበረ አሳይቻችኋለሁ። በትክክል ሰለሞንን ወንጀለኛ አድርገው ኢቭን አስተያየት የሚሰጡ የእኛው ወገን የምንላቸው ዩቲዩብ ላይ ሂዳችሁ የመጀመሪያ ዘገባዎችን የሰራው ጊዜ ከስር እዩ ጠጥቶ ሆኖ ምንድን ነው የሚሉ አስተያየቶች በድምዳሜ ሲሰጡ ነበር። ርኅራሄ የጠፋባቸው ሰዎችም አሉ። ይሄ ልጅ አንቲል ፕሮቨን ጊልቲ ጥፋተኛ እስኪባል ድረስ አደጋው ላይ ያደረሰው ነገር ወንጀለኛ የሚያስብለው ዳኛው ወንጀሉን ሲያረጋግጥ ነው። አደጋ ማንም ሰው ሊደርስበት ይችላል። በአግባቡ አለማሽከርከር ሊሆን ይችላል፣ ምን በዛ ይጠየቃል። አለበለዚያማ ክሪሚናል ከሆነ በቃ እስር ቤት ነው የሚገባው፣ ጠበቃም አያስፈልገውም፣ ወንጀለኛ ተብሎ ከተደመደመ ለዛ ነው ጠበቃ ስቴቱም የሚያቆምለት መንግስት የሚያቆምለት፣ ምክንያቱም ራይት አለው መብት አለው እንደ ዜጋ። እኛም ሀገር እንኳን ይቻላል። ይሄ ጠበቃ ጉዳዩን ተመልክቶ፣ ማርች 14 ነው አደጋ የደረሰው። ዛሬ ስንት ነው? ኤፕሪል 6 ወደ ሶስት ሳምንት አለፈው ማለት ነው። ሰለሞን እስር ቤት ውስጥ ዜናውን ከመዘገብ ባለፈ እስር ቤት ሂዶ እሱን ከማግኘት ባለፈ ባለቤቱ አክሰስ እንድታገኝ በምን መልኩ አክሰስ እንደምታገኝ መረጃውንም ሊንኩንም እስር ቤቱንም ቦታውንም መንገር ብቻ ሳይሆን ወስዶ ከሱ ጋር ያገናኛት ዲያስፖራ ሚዲያ ኔትወርክ ነው። ከዛ በተጨማሪ ልጁ በገንዘብ ታግዞ የጎፈን ሚው ስለተዘጋ በሌላ መንገድ የሚረዳበትን መንገድ ካለ ንገሩኝ፣ ያሳውቃለሁ ብያለሁ። ያም ረጅም ጊዜ ወሰደ። ይሄ ለምን ወሰደ? እንዴት ወሰደ? ምን ከጀርባ አለ? እዚህ ጋር ስለማያገባኝ መናገር አልፈልግም። እኔን ግን የተመለከተ የምሰራው ስራ የሚዲያ ስራ ነው። ሰለሞን ጉዳይን የውጭ ሚዲያዎች ሲሰሩት ደውሎ ለመናገር ቅንጣት ድፍረት የሌለው ሰው እኔ ጋር ደውሎ ለምን እሱን የተመለከተ ዜና ትሰራለህ ብለው የሚያስፈራሩ ቤተሰብንን ባዮች በአንድ ነበር። ላለፉት ሁለት ሶስት ሳምንታት ሲያስፈራሩ ነበር፣ በስልክ እየደወሉ አሜሪካን ሀገር ተቀምጠው ማለት ነው። ስልካቸው በቀጥታ ማን እንደደወለ ባናውን ነንበር፣ ለፖሊስ አስመዝግቤ መረጃ ሰጥቼ እነዚያ ሰዎች ፖሊስ ሂዶ ሊጠይቃቸው ይችላል። ይህን አላደረኩም፣ ምክንያቱም እዚህ ውስጥ መግባት አልፈልግም። ግን ሰለሞንን ልጆቹን አይቻሉ፣ ፊትለፊት ቅድም የተመለከታቸው ሕፃናቶች ከዚህ ከአባታቸው ተለይተዋል። ሰለሞን ሲያሽከረክር በነበረው አደጋ በሱ ጥፋት ይሁን በሌላ መኪና ጥፋት ይሁን የአምስት ሰው ህይወት አልፏል። ያሳዝናል። ህፃናትን ጨምሮ ጨቅላ ህፃን ቶለርስ ትንንሽ ከሶስት ዓመት የሚያናንሱ ልጆች ሁለት ሞተዋል። አምስት ሰው ሞተዋል። አስራ ሰባት አስራ ስምንት ይባላል መኪና ተጋጭተዋል። ጉዳት ደርሷል። አካል ጉዳት ጥፋተኛ ይባል አይባል ቤተሰቡ ህፃናቱ ግን ያሳዝናሉ። አባታቸው እንጀራ ሊያቀርብ ነው ልነሱ የወጣው። እንዴት የሰለሞን ጉዳይ ሂዳችሁ እዚህ ቻናል ላይ ትመለከታላችሁ። ባለፈው ነግሬያችኋለሁ። ማየት ማመን ስለሆነ የእሱንም የዚህን ዜና ወደ እናንተ አመጣላችኋለሁ። ምክንያቱም ሁልጊዜ በአይን ሁሉ ነገር የሚገባው ሜጀር ብሬኪንግ ኒውስ ብሎ ነው። ይሄ ዜና የተሰራው ይሄ ቦኔ ትራከርስ የሚል ዩቲዩብ ገጽ የአሁኑን ዜና አቅርቦን ያቀረብኩላችሁን የዚህ ሎካል ኒውስ በጣም ይበሳጨ እንዴት እንደዚህ ይሆናል፣ ነው ጭራሽ የኦስትን ፖሊስ ትራቪስ ካውንቲ ኮራፕትድ ናቸው፣ በሙስና የተጨማለቁ ናቸው። እሱ ብቻ ሳይሆን ሊብራልም ናቸው ሊበራል ሪፐብሊካን ያልሆነ ለስደተኛው የሚራራ ግሩፕ የዛ የታወቀው ግሩፕ ነው ይላል። መጀመሪያ እኮ የፖሊስን መረጃ እየሰበሰበ ኢንቶክሲኬትድ ሆኗል፣ እጽ ተገኝቶበታል። ምን እያለ ሶስት አራት ፕሮግራም ነው ይሰራው። አንድም ሳራ ፊልድ የምትባል ትዊተር ወይም ኤክስ የሚባለው ኤለን መስክ በባለቤትነት የሚያስተዳድረው የማህበራዊ ሚዲያ ላይ እዛ ላይ እሷ ደግሞ ዲፒዳ የትራክ ድራይቨሮች ላይሰንስ የሚያወጡበትን አድራሻ በአንድ አድራሻ ስንት የትራክ ድራይቨር ካምፓኒ ኤልኤልሲ የተባለ እንደተቋቋመ እዛ ጋር ያለ ወንጀል እንዳለ ኢንቨስቲጌት አድርጊያለሁ ብላ ስታቀርብ ነበር። በዚህ መሀል በአንድ አደጋ ብዙዎች ላይ ጥቃት ይደርሳል። የሰለሞን ህይወት እሱ ላይ የደረሰው ከባድ አደጋ ወይም ያለበት ሁኔታ ለብዙ ኢትዮጵያውያን ሾፌሮች ትምህርት የሚሰጥ ነው። መረጃ ከባድ መኪና ሹፌሮች የላኩልኝን ህይወታቸውን፣ ጠንካራ ጎናቸውን ስኬታማና ህይወት እንዳላቸው፣ በተጓዳኙ ብዙ የከባድ አሽከርካሪ ዲሲፕሊን የማይጠብቁ እንዳለ በነገርኩበት እለትም ደውለው የማታውቀውን ስለ ከባድ መኪና አሽከርካሪ ትራክ ድራይቨርስ አውርተዋል። እንዴት ትናገረናለህ? የሰለሞን ጉዳይ ሳይሆን ከባድ አሽከርካሪዎች፣ ከባድ መኪና የሚያሽከርክሩ ሾፌሮች ዲሲፕሊን፣ ዋይስ ዲሲፕሊን ሲባል አለባበስ፣ ከማሽከርከር በፊት መጠጣት፣ ወይም ቁማር ሲጫወቱ ማደር እና ሌሎችም። በዛ ፕሮግራም ላይ የነገርኳችሁን እነዚህ ከኔ ሳይሆን ከሾፌሮች የተነገረኝ ነው። ዳላስ እጄ የሰማዋቸውን ነው። ስኖት ሰለሞን ያደረገው ሳይሆን አጠቃላይ ጀኔራሊ፣ ይሄ ነገር ስላለ እንጠንቀቅ። ቅዱስ አይደለንም ሁላችንም፣ በየሙያ ዘርፉ ታስታውሱ እንደሆነ ኢትዮጵያውያን በሚሊዮን ዳለር ዝርፊያ እስር ቤት ገብተው ነበር። ፓርኪንግ የሚሰሩ ከስንት ዓመታት በፊት ከአስር ዓመት በፊት ዲሲ ሁሉም ፓርኪንግ የሚሰራ ይሰርቃል ማለት ነው አይደለም። ያ ዜና ሲሰራ ሂዶም ይናገራለ እውነቱን ለመናገር ይሄ ቦንሄድ የሚባለውን ደፍሮ የሚናገር ኢትዮጵያ ያለ ወይም የውጭ ሚዲያዎች ሚግራንት ላይ ሲሰሩ ደፍሮም ይናገራለ ለራስ በሚጠቅም ሚዲያ ላይ እንድንተባበር ችግሮቻችንን እንድናርም በሚነግር ሚዲያ ላይ ደውሎ ማስፈራራት። በዛ ላይ እኮ አስፈራርተውም ወይም ቅሬታ አቅርበውም፣ እሺ መታችሁ ተናገሩ። ትራክ ድራይቨር ምንም መጥፎ ነገር የለንም እኛ እንዲህ ነው የምንሰራው፣ ወይም ስራው እንዲህ ነው አስረዱ። ከባድ ስራ ነው። ተናግሬ ያለው ምን በላው ምንጠጣው ምንተኛው ምንሸናው እዛው ትራክ ውስጥ ነው። ላይፋችን ከባድ ነው በጉዞ ስለሆነ የምናየው ተራራ፣ ፀሐይ፣ ብርድ፣ ስኖ። በቃ ላይፋችን ይሄ ነው። ስራውን በጣም የሚወድ ሰው አለያ ከባድ ስለሆነ ደግሞ ህይወቱ ዲፕረስድ ነው። በጨንቆት የሚኖር ሰው ደግሞ አለ። እየሰራም ቢሆን ሁሉን ነገር ሳናቀው እንመኘዋለን። ከገባንበት በኋላ ደግሞ ሌላ ሳይድ አለው። የእያንዳንዱ ስራ ከባድ ምንለው፣ አስቸጋሪ ሁኔታዎች አሉት እያንዳንዱ ስራ ልጨምርላችሁ። ከባድ አሽከርካሪ መኪና የሚያሽከረክሩ መኪናቸው ውስጥ ሺሻ ሁሉ የሚያጨሱ እንዳሉ ተነግሮኛል። ያልከው ትክክል ነው ብለው የደወሉ ደግሞ አሉ። የዛኔ ግን ሾፌሮች መጥተው ቢያወሩ ምን ችግር አለ? ለመረዳዳት ለመመካከር፣ በተሳሳተ መንገድ ያሉትን ለመገሰጽ ለመመለስ። ከዚህ ልጅ ተማሩ። ምንም ሳያደርግ ገና ወንጀሉ ሳይጣራ ምን፣ እንዴት አደጋዊ ድረስ ሳይታወቅ የደፈደፉበትን ይህ ሁሉ ወንጀል ተመልክታችሁ ተማሩ። በተሳሳተ መንገድ ያላችሁ ሁሉ በጣም ምርጥ ዲሲፕሊንድ ሹፌሮች ቤተሰባቸውን የረዱ ህይወታቸውን የቀየሩ አገር ቤት ጥሩ ንብረት እያፈሩ በሹፍርና የተከበሩ ሰዎች አሉ።

ተመልካቾቻችን ሰምታችሁታል። በጣም ተበሳጭቷል ሰውዬ። የተበሳጨው ምንድን ነው? እሺ መጀመሪያ እንዲህ ብለዋል፣ አሁን መጠጥም አደንዛዥ እፅም ምንም የለውም ብለዋል። ግን የፈለገ ይምጣ። በ30 በሚነዳ 63 ነዶ ነድቶ ሪከርድ አለበት። ይህን መኪና የነዳው እና አደጋውን ያደረሰው 80 ስፒድ ነድቶ ነው ያረሳቸው። 17 መኪና 18 ይለቀቅ የሚለው ጠበቃው የሚሉት መልሶ ትራክ ሊነዳ ነው ይላል። በጣም አበሳጭቷቸዋል። ለምን ሂዳችሁ ተመልከቱ፣ ከዚህ በፊት የሰራውን። ይሄ ሰውዬ በጣም ብዙ ሺህ ሰዎች የሚመለከቱት ዩቲዩብ ነው። ቦኔድ ትራከርስ ይባላል። የትራክ ድራይቨሮች፣ በዚሁ አጋጣሚ እንጠንቀቅ፣ የእኛ ወገኖች፣ ይህ ትምህርት ይሆነን ብያ ያነሷቸው ነጥቦች አናዷቸው እኔ ጋ ደውለው እንዳስፈራሩትና ሜሴጅ ሁሉ ቴክስት ሙልጫ አርጎ በረጅም የሰደቡኝ ሾፌር ነኝ ብለው ማታቀውን አዘባርቀው ነው። እኔ የተነገረኝን ሾፌሮች የነገሩኝ ደውለው ያወሩኝን ብዙ በጣም የማከብራቸው ሰዎች በጨዋ ቋንቋ የከባድ መኪና አሽከርካሪዎች ህይወት ከባድ እንደሆነ፣ ብዙ ጥንቃቄ እንደሚፈልግ በዚህ መሀል የኛ ልጆች የሚሰሯቸውን ስራዎች ጠንካራ ጎኖች ደካማ ጎኖች አንስተው ነግረውኛል። ያንን አንስቼ ነው የተናገርኩት። የአበሳጭቷቸው የተናገሩ ሰዎች የውጭ ሚዲያን ደውሎ ይናገራሉ። ስለ ሰለሞን አትዘግብ ይላሉ። ይሄን ሰው የሄደው ደፍሮ ይናገራሉ፣ የለም የራስ ሰው ላይ ግን ፋክት ሲነገር፣ እስኪ እንዴት እናሻሽል፣ እንዴት እንርዳው። ስ ትራክ ድራይቨርን ወተን ተናግረን ለብዙዎች ትምህርት ይሆነናል። እንረዳዳ፣ መረጃ እንሰጣጥ። አንዱ እንደው ነገ ስራ ኑሮት ሊጠጣ ሲል እባካ ጠጣ ያን ልጅ አይተሃል፣ ትናንትና ስትመለስ፣ እረፍት ጊዜ ትጠጣለ። እነዚህ ሁሉ ነገሮች መነጋገር እንደወንድም ይቻላ፣ ግን እርስ በርስ የጎንዮሽ መተኳኮስ እንዳንተጋገዝ ያደርገናል። ሶስት ሳምንት ውስጥ ጠበቃ ሌላ ሳይገኝለት የስቴቱ ጠበቃ ብሪስቶን ማየርስ ነው ለሰለሞን ጠበቃ ሆኖ። ይህንን ትንሽ እንደው ልብ የሚያሞቅ ዜና እያገኘ ነው። ተረፈ ጠበቃ እናቆምለት ነው ያሉ ሰዎች ዱ ናቲንግ ሴት፣ ወንድ፣ ቤተሰብ ነን ብለው ሁለት ሴቶች ሌሎች ሁለት ወንዶች ባነው ናምበር ደውለው እኔ ላይ ሲደነፉ እና ሲያስፈራሩ የነበሩት ይህንን ይሰሙታል ብዬ አስባለሁ። ሁላችሁም ስለተከታተላችሁኝ ከልብ አመሰግናለሁ። ከሰውን ይልማነኝ ሌላ መረጃዎችን ይዤ እመጣለሁ። በጣቢያችን ላይ ዲያስፖራ ሚዲያ ኔትወርክ የተለያዩ ዝግጅቶች አሉት። እሱን ተከታተሉ፣ ሰብስክራይብ፣ ላይክ አድርጉ። የምትከታተሉ ሰዎች ኢሚግሬሽን ጉዳይ ላይ ተጨማሪ መረጃዎች ይቀርባሉ። ሌሎችም ሌሎችም ቃለ መጠይቅ ይኖራሉ። በኢትዮጵያዊዋ ምርጥ የእግር ኳስ ተጫዋች ሎዛ በራን ቁጭ ብዬ እንደው የአሜሪካ ሕይወቷን አውርተናል። ደስ የሚል ቆይታ ነበር ከእሷ ጋር ያደረግኩት ስለ ሕይወቷ አሜሪካ እንዴት ከባድ ነገሩን ጠንካራ ጎኑን የተማረችውን። እስከዛሬ በሴት እግር ኳስ ለመጀመሪያ ጊዜ ነው ውጭ ሀገር ወጥታ እንደዚህ ፕሮፌሽናል ቡድን ውስጥ ገብታ ከታች ከዱራሜ ከደቡብ እስከ አሜሪካ የደረሰችው የሷን ቃለ ምልልስም ሰሞኑን ይዤ ላችሁ መጣለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ጤና